ሰላም እንዴት ናችሁ? የምወዳችሁና የማከብራችሁ ውዴታና ላ ቤተሰቦች ሻር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ስለምትሰጡኝ ኮሜንት ደግሞ ከልቤ ነው ማመሰግናቸው ማለት ነው። ዛሬ ደግሞ ከታገሱት ሁሉም ያልፋል፣ የማያልፍ ነገር በዚህ ምድር ላይ የለም እና እንዲሁ በራሴ አየሁትና ያው ረመዳን ስለነበር ወቅቱ ብዙም አይመችም ማለት ነው። አንዳንድ ቤት ደግሞ በጣም ስራ የሚበዛበት ቤት አለ፣ ብዙ ነገር አለ። ያው በእኛ ዙሪያ ተወርቶ የማያልቅ ያው ታሪካችን ራሱ ቢጻፍ ታሪካችን ራሱ ህይወታችን ራሱ ቢጻፍ ማለት ነው በጣም ትልቅዬ መጽሐፍ ይወጣል። እና አረብ ሀገር የምንሰራ ልጆች እና በጣም ጀግና ነን። በዚህ አጋጣሚ ደግሞ ማለት ነው ጀግንነታችንን ማንም አይናገርም፣ እኛ ራሳችንን የምንናገረው ብዙ ሰው እኔ ጎበዝ ነኝ እኔ ጀግና ነኝ ማለት አይፈልግም፣ አይደለም እንደውም በተለምዶም በእኛ አገርም ባህል እኔ ጎበዝ ነኝ እኔ ጀግና ነኝ እኔ እንደዚህ ነኝ ምናምን ማለት ራስን ማካበድ፣ ራስን ማጋነን ምናምን ይመስላል። ግን እንደኛ ደግሞ እንደኛ አረብ ሀገር እንደምንሰራ ልጆች በጣም ጀግና የለም ማለት ነው፣ የለም እና በብዙ ችግር፣ በብዙ ፈተና፣ በብዙ ስራ አብዛኝ ደግሞ ምግብ የምትሰሩ ልጆች በጣም ብዙ ነገር አለ። በዚህኛው ወር እና ብዙ ድካም አለ እና ግን እግዚአብሔር ይመስገን አለፍ አይደለ? ያልፋል። የማያልፍ ነገር በህይወታችን ላይ የማያልፍ ነገር የለም። ግን አንድ ችግር ሲመጣብን የሆነ ነገር ሲመጣብን የሚያልፍልን አይመስልንም። እና በብዙ ፈተና ውስጥ አሁንም ቢሆን ወደፊትም ቢሆን ፈተና ሲመጣ ችግር ሲመጣ የሆነ መከራ ሲመጣብን ብዙ ጊዜ ተስፋ የምንቆርጠው ራሳችንን መጉዳት ምናምን አንዳንድ ነገር የምንፈጥረው በህይወታችን፣ እዛ ችግር ውስጥ ሆናችሁ ያ ችግር የሚያልፍ አይመስላችሁም፣ የሚያልፍ አይመስላችሁም። በቃ አለ አይደለም፣ በጣም ነው የሚገብደው። ያው እኛ በስራ በስራ በድካም በናፍቆት ነው እኛ የምንፈተነው በብዙ ነገር ቢሆን ግን አንዳንድ ደግሞ ከዚህ የባሰ ችግር ከዚህ የባሰ መከራ በህይወታችሁ በጣም ብዙ ነገር የሚፈራረቅባችሁ ሰዎች አላቸው። ሰው አይደለን፣ እንፈተናለን። እና ግን በፈተና የሚጸና ደግሞ እሱ የተባረከ ነው። በትንሽ ነገር ተስፋ ከምንቆርጥ ትልቅ የመሰለው ችግራችን ከባድ የመሰለው ችግራችን እኮ ከእግዚአብሔር ትልቅነት አይበልጥም ከእግዚአብሔር ትልቅነት አይበልጥም። በህይወት ዘመን የተማርኩት ነገር ቢኖር ከኔ ችግር በላይ እግዚአብሔር ትልቅ ነው። ለምን እዛ ውስጥ ሆነን ግን እኛ ይከብደናል እንዴ? እግዚአብሔር እንደውም ከኛ ጋር ያለ እስከማይመስለን ድረስ የሚገጥምን ችግር አለ። እግዚአብሔር ትቶኛል፣ እግዚአብሔር አያየኝም፣ እኔማ በቃ በቃ አለ አይደለም። በጣም የምናማረርበት ጊዜ አለ ግን ከኛ ችግር በላይ ከችግሮቻችን ከገጠመን ችግር በላይ እግዚአብሔር ትልቅ ነው። አሁንም ቢሆን እህቶቼ፣ ወንድሞቼ በማንኛውም ዓለም ያላችሁ ወደፊት እድሉ ተመቻችቶልኝ እግዚአብሔር ደግሞ በተረጋጋ ቤት ውስጥ እየኖርኩኝ በጣም ብዙ ነገር ሰው ያቅዳል እግዚአብሔር ይፈጽማልና እንደዚህ በቃል አይደለ በቃ ለእህቶቼ ለወንድሞቼ ካለፍኩበት ህይወት በብዙ ነገር ያው ሰው እኔን የመታኝ እንቅፋት እናንተን እንዳይመጣችሁ የምመክርበት እድል ከተሰጠኝ ብዙ እድል አለ። እና በማንኛውም ሕይወት ፈተና ውስጥ ብትሆኑ በፈተናችሁ ላይ እግዚአብሔርን ጥርት ተስፋ እንዳትቆርጥ በችግራችን ላይ እግዚአብሔርን መጥራት እንደገና ደግሞ ሰው ማለት ነው። ብዙ ጊዜ በትንሽ ነገር የምንወድቀው የምንሰበረው የምናማርረው ምናምን አንዳንድ ጊዜ ጸሎት ካለማድረግ የተነሳ ነው። የስጋችንን ፍላጎት ብቻ ነው የምናባረረው። አንዳንድ ጊዜ ገንዘብ ለማግኘት የሆነ ነገር ለማድረግ ምናምን፣ ከዛም በኋላ ያ ነገር ከንቱ ይሆንብናል። ለምን? አንዳንዴ የሚቀድመውን ነገር ካላስቀደምን የሚያዘውን ትተን የማያዘውን ስናባረር ያንንም ሳንይዘው ከሁለት አጉል እንሆናለን እና ሰው በአለበት ሃይማኖት አለበት እምነት ሰው ከአምላኩ ጋር መስማማት አለበት ብዬ አስባለሁ። አንድ ጊዜ አንድ ማን ያዘዋለሁ እየቀረበ የሆነ ወታደር እዛ መቼው ስኬታችን የሚናገረው ከእግዚአብሔር ጋር ያለን ህብረት ማለት የእኛ ስኬት የሚናገረው ከእግዚአብሔር ጋር ያለን ግንኙነት ነው። ሰው እግዚአብሔርን ከተስማማ ከእግዚአብሔር ጋር ከተስማማ በነገር ሁሉ እግዚአብሔርን ካስቀደመ ስኬታማ አለመሆን አይቻልም። ለምን? የሚቀድመው ትልቁን ነገር አስቀድሟል። እኛ ግን ብዙ ጊዜ የምንጣጣረው የማይቀድመውን ነው የምናስቀድመው። ከዛም በኋላ እሱንም ሳንይዘው በመንፈሳዊ ህይወታችንም ደክመን ነገሮች ይበለሻሹብናል ማለት ነው። ሰው ፈጣሪውን የያዘ ሰው ግን የሆነ ነገር ጀምሮ ቢበላሽበትም ምሬት ውስጥ አይገባም። ሰው ምሬት ውስጥ ካልገባ ደግሞ ህይወት ሰላም ነው። ማመስገን ከቻለ የሚያመሰግንበት ነገር ይጨመርለታል። ምንም ጥርጥር የለውም። ሰው የዘራውን ነው የሚያጭደው። የምናማርር ከሆነ የምናማርርበት ነገር ይጨመርልናል። እግዚአብሔርን ነው የምናመሰግን። አምላካችንን የምናመሰግን ከሆነ ደግሞ ያው የምናመሰግንበት ነገር ይጨመርልናል ማለት ነው። እና በህይወት ዘመናችሁ በማንኛውም ሁኔታ ውስጥ ብታልፈው ከእግዚአብሔር ጋር አትለዩ። እግዚአብሔር ከኛ ጋር ነው በማንኛውም ሁኔታ ልናልፍ እንችላለን። ረሃብ አለ፣ ችግር አለ፣ መራቆት አለ፣ መገፋት አለ፣ በሰው መረገጥ አለ፣ ብዙ ነገር አለ እና ሁሉንም አይቸዋለሁኝ እኔ መራቡ መጠማትን በሉት እና የሰው ልጅ የሆነ ፈተና ሲገጥመው እግዚአብሔር ለበጎ እንደሆነ ካሰበ እዛ በጎ ነገር ላይ መድረሱ አይቀርም። ፈተና ሲበዛ ለመልካም ነው ይባላል። ገፊ ሲያዝላችሁ ደግሞ ጥሩ ገፊ ይዘዝላችሁ ይባላል እና በሰዎች የምትገፉ ሰዎች፣ በሰዎች የምትጣሉ ልጆች ትኖራላችሁ። ቤተሰብ ላይ ቁጭ ብላችሁ እስከ መቼ ነው አንቺ ከኛ ላይ አትወርጅም ወይ ምናምን የሚባል ነገር አለ እና እንደዛም ስትሆኑ እግዚአብሔር ጥሩ ገፊ ይዘዝላችሁ። ለምን ዝም ብሎ ቀስ ብሎ የሚገፋችሁ ሰው የትም ማያደርሳቸው? ግን በደንብ የሚገፋችሁ ሰው በቃል ይዟችሁ የሆነ ቆራጥ እንድትሆነው ትልቅ ስኬት ላይ እንድትደርሱ ያደርጋችኋል። እውነት ነው። ጥሩ ገፊ ይዘዝላችሁ ከገፏችሁ ማለት ነው። መገፋት ውስጥ ያላችሁ ልጆች፣ ሰው የሚጠላችሁ ምናምን አለ አይደለ? በነገር ሁሉ በሁኔታ ያልተሳካላችሁ ልጆች ካላችሁ ጥሩ ገፊ ይዘዝልኝ ይባላል። ጥሩ ገፊ ካዘዘ አሽቀንጥሮ ስኬታቸው ላይ ይጥላቸዋል እና ብዙ ሰዎች ስኬታማ የሆኑ ሰዎች አይታችሁ ከሆነ በሚዲያም በማንኛውም በኩል ሲናገሩ ስኬት ላይ የደረሱ ተምረው ለመማር ጎዳና ላይ ወጥተው እየሰሩ የተማሩ ልጆች ገፊ ነበራቸው እና ጥሩ ገፊ ይዘዝልን ማለት ነው እና እንግዲህ እንደዚህ እያልኳችሁ በነገር ሁሉ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከፊታችሁ ይቅደም። ችግሮቻችሁን የሚያስረሳ የሰላም አምላክ እግዚአብሔር ከእናንተ ጋር እንዲሆን ያው ጸልያለሁ። ለምን ስደት ላይ የእግዚአብሔርን እጅ እናውቃለን። ብዙዎቻችን የእግዚአብሔር እጅን የምናውቀው ስደት ላይ ስንሆን ነው እና ብዙ ሰው ደግሞ በሃይማኖቱ ጠንካራ የሚሆነው ስደት ሲወጣ ነው። ለምን ማንም እንደሌለን እናውቃለን፣ እና እግዚአብሔር ደግሞ ከማንም በላይ ቅርብ እንደሆነ እናውቃለን። እና በነገራችሁ ሁሉ እግዚአብሔር ከእናንተ ጋር ይሆን እያልኩ እወዳችኋለሁ፣ ማለት